በዛሬ ቪዲዮ ከውጭ ሀገር ዜጎች ጋራ ኮራ ብላችሁ ጽድት ያለ እንግሊዝኛ እንድታወሩ የሚጠቅማችሁ ወሳኝ ትምህርት ይዤላችሁ መጥቻለሁ። በተለይ በተለይ ባለፈ ነገር ከተጸጸታችሁ፣ አሊያም ሌላ ሰው መውቀስ ስትፈልጉ፣ ወይም ደግሞ ባለፈ ነገር ጥሩ ነገር ባለመሰራቱ ያን ሰው መውቀስ ስትፈልጉ፣ እናም ሌሎች በጣም ጠቃሚ ትምህርት ነው የምነግራችሁ ዛሬ። ሄሎ ቢዩቲፉል ፒፕል፣ ነቢል እባላለሁ። ይህ ስፒክ ቱ ሪች ነው። የምስራች! የትም ሆናችሁ በማንኛውም ሰዓት መማር የምትችሏቸው ሁለት የእንግሊዝኛ ኮርሶች አዘጋጅተንላችኋል። አንደኛው ለጀማሪ የሚሆን ነው። ሁለተኛው ደግሞ ለመካከለኛ ደረጃ ያዘጋጀ ነው። በተለይ ስፒኪንግ ላይ ፎከስ የሚያደርግ የኦንላይን ኮርስ አዘጋጅተንላችኋል። የት እናገኛችኋለን? እነዚህን ኮርሶች ካላችሁ www.speaktoreach.et ብላችሁ ስትገቡ እነዚህ ሁለት ኮርሶች ማግኘት ትችላላችሁ። በተመጣጣኝ ዋጋ፣ የትም ቦታ በማንኛውም ሰዓት የምትማሯቸው የእንግሊዘኛ ኮርሶች ናቸው። ፕላትፎርሙን በጣም ለአጠቃቀም ቀላልና ምቹ ፕላትፎርም ስለሆነ አሁኑ መማር ጀምሩ። የዛሬ ቪዲዮ ርዕሳችን ተርድ ኮንዲሽናል ይባላል፣ ወይም ሶስተኛ ኮንዲሽናል። ኮንዲሽናልስ ማለት ምን ማለት ነው? ወይም ኮንዲሽናል ሲባል እድመ ሁኔታ የሚፈልጉ ነገሮች ወይም ደግሞ አንድ ነገር በመከናወኑ ሌላውን ነገር ምን የሚከናወን ከሆነ ኮንዲሽናል እንላችኋለን። ስለዚህ ሁለት ወገኖች አሉ። አንዱ በመፈጠሩ አንዱ ይፈጠራል፣ ወይም አንዱ ባለመፈጠሩ አንዱ አይፈጠርም የሚለውን ሀሳብ የሚገልጹ ኮንዲሽነልስ ይባላሉ። ሁሉም አናያቸውም። ዛሬ በጣም ወሳኙ ተርድ ኮንዲሽናል ይባላል። በጣም ወሳኙ ያልኩበት ምክንያት ጸጸትን ለመግለጽ አሊያም ደግሞ መውቀስን ስንፈልግ እንዴት እንጠቀመዋለን። ሌላም አጠቃቀሞች አሉት መጀመሪያ የምንመለከተው ግን ስትራክቸሩ ምን ይመስላል፣ ከዛን ቀጥሎ ወደ አጠቃቀሙ እንሄዳለን። ስትራክቸሩ ሁል ጊዜ ኮንዲሽናል የሚጀምሩት በኢፍ ሊሆን ይችላል፣ አሊያም ደግሞ ኢፍ መሃል ላይ ልትገባ ትችላለች። ግን ሁል ጊዜ ኢፍ አለች ኮንዲሽናል ስከሆነ ድረስ ወይም ደግሞ እድመ ሁኔታ መግለጽ የምንገልጸው ነገር ካለ በኢፍ እንጀምራለን። ስለዚህ ኢፍ እንጀምርና ከዛን መሀል ላይ የምናስቀምጠው ምንድን ነው? ዘ ፓስ ፐርፌክት ቴንስ እናስገባለን። ፓስ ፐርፌክት ቴንስ ምን አለበት ካላችሁ፣ ሃድ አለችበት ከሀድ በኋላ ደግሞ ሰብጀክቱ አለ ወይም ደግሞ ድርጊት ፈጻሚው አለ። ከዛን ከድርጊት ፈጻሚ በኋላ ለምሳሌ በዚህ ኮንቴክስት፣ የዛሬ ኮንቴክስት ላይ እኛ እናወራል ብለን እናስባለን። ስለዚህ እኛ የምናወራ ከሆነ አይ የሚለውን ሀሳብ ወይ አንተ ወይ አንቺ የሚሆን ብቻ ስለራሳችሁ ስታወሩ አይ ትላላችሁ፣ አለ ስለዚህ አይ፣ ከዛን ሀድ፣ ከዛ በኋላ ቀጥሎ የሚመጣው ግስ ቨርብ ትሪ እናስቀምጣለን። ፕላስ ከዛ በኋላ ውድ ሃቭ ከዛን ፕላስ ቨርብ 3 ይሆናል ማለት ነው። ወይም ደግሞ ት ድ ምንድነው የሚሆነው መጨረሻ ላይ ፓስት ፓርቲሲፕል ይባላል። ወይም ደግሞ ወይም ደግሞ ቨርብ 3 ማለት ነው። ይሄ ስትራክቸሩ ነው፣ ወይም አወቃቀሩ ነው። በዚህ አወቃቀሩ ሁሉም የሚሄደው ማለት ነው። ኔጋቲቭ ሊሆን ይችላል፣ ፖዚቲቭ ሊሆን ይችላል። ዘ ፈርስት ስቴፕ ወይም ደግሞ ይሄኛውን መጀመሪያው አጠቃቀም ነው። እስኪ ጸጸትን ለመግለጽ እንዴት እንጠቀመዋለን በአርፍተ ነገር እንመልከት በአንድ ምሳሌ እንገራችሁ ብለን እናስብ እንደዚህ አይነት ሰው አለ እውነቱን ብነግራት ኖሮ ታምነኝ ነበረ ስለዚህ ባለመናገሩ በሐላፊ ጊዜ ባለመናገሩ ምን ሆነ ማለት ነው እሷን እንዳታምነው ምን አደረጋት ማለት ነው ስለዚህ አሁን በሐላፊ ጊዜ እውነቱን ብናገር ኖሮ በዚህ ሰዓት ምን ትሆን ነበረ ታምነኝ ነበረ እያለ ነው ማለት ነው ስለዚህ ሁሉም በኃላፊ ጊዜ የተፈጠረ ነገር ነው፣ ግን በአሁኑ ሰዓት ያለው ኢፌክት ስላለ ነው፣ ወይም ደግሞ ያለው ውጤት ስላለ ነው። ሰው ምን እላለን if i had መናገር ምንድነው መጀመሪያ tell ነው አይደለ? ስለዚህ ሶስተኛው ግስ ምን ይሆናል told ይሆናል። if i had told her the truth እውነቱን ብነግራት ኖሮ እያለ ነው። if i had told her the truth እውነቱን ብነግራት ኖሮ፣ ከዛ በኋላ ምን ይቀጥል ማለት ነው? she would have trusted me አያችሁ። ስለዚህ ዋናው ሀሳቡ የሆነ ነገር ባለማድረጋችን ተጸጽተናል። በኃላፊ ጊዜ እውነቱን ባለመናገራችን በወቅቱ እውነቱን በነገራት ኖሮ በአሁኑ ሰዓት ታምነኝ ነበረ፣ ግን አታምነኝም ማለት ነው። ስለዚህ ሁለቱንም አይጣጣሙ አንዱ ባለመደረጉ ይሄ ነው ተፈጠረ ማለት ነው። ይሄ ጸጸትን ለመግለጽ ሁለተኛው አጠቃቀም ክሪቲሲዝም ወይም ደግሞ ብሌም ለማድረግ ብሌም ማለት ወቀሳን ማለት አንድ ሰው መውቀስ ፈለጋችሁ እናንተ የእግር ኳስ ቲም ብለን እናስብ ወይም የእግር ኳስ ተጫዋቾች ብለን እናስብ አንዱ ከእናንተ መሀል በደንብ አልሰራም እንበል ወይም በደንብ ኤክሰርሳይዝ አላረገም እንበል ከዛን በሱ ምክንያት ከተሸነፋችሁ ለመውቀስ ፈለጋችሁ እንበል ስለዚህ እንዴት ትወቅሱታላችሁ አሁን በዚህ ስትራክቸር ስንሄድ ማለት ነው ስለዚህ አንተ የበለጠ በተሰራ ኖሮ እናሸንፍ ነበረ የሚል ሀሳብ መግለጽ ስትፈልጉ ምን ትላላችሁ? ስለዚህ በእሱ ምክንያት ሽንፈትን አጋጠማችሁ፣ ስለዚህ ምን ትላላችሁ? ኢፍ ዩ ሀድ ዎርክድ ሃርደር ዊ ውድ ሀቭ ዎን፣ ኢፍ ዩ ሀድ ዎርክድ ሃርደር ዊ ውድ ሀቭ ዎን። ስለዚህ አንተ ባለመስራትህ እኛ ተሸነፍን እያለ ማለት ነው፣ እየወቀስ ነው። የበለጠ በተሰራ ኖሮ እናሸንፍ ነበር እያለ ማለት ነው። ይሄ አሁን ወቀሳ እየገለጻችሁ ነው። ሌላው ሪሊፍ በተለይ አንድ ነገር ባለመሄዳችሁ ወይም አንድ ቦታ ባለመሄዳችሁ፣ እፎይ እዛ ብሄድ ኖሮ ችግር ውስጥ ገባ ነበር። እዛ ብሄድ ኖሮ እንዲህ ይፈጠር ነበር። እንደዛ ባረግ ኖሮ እንዲህ ይደረግ ነበር። ስለዚህ እፎይታ ያላችሁ ነው። ያ ነገር ባለማድረጋችሁ ደስ ብሏችኋል ማለት። ስለዚህ ሪሊፍ የተሰማችሁ ነው፣ እፎይታ የተሰማችሁ ነው። ይሄንን እንደዚህ መግለጽ ስትፈልጉ በምሳሌ አንድ ዝግጅት ውስጥ ፓርቲ ነበር። ያ ፓርቲ ባለመሄዳችሁ እና በፓርቲው ወቅት ላይ ብዙ ችግር ተፈጠረና

ትንሽ የአድቫንስ ቫሪሽን ይኖራል፣ ወይም ደግሞ ትንሽ ቅልቅ የምናደርግበት ጊዜ አለ። ይህን ስትራክቸር ራሱ ቅልቅ የምናደርግበት ጊዜ አለ። ለምሳሌ ፍ ሺ ድ አስክ አይ ኩድ ሃቭ ሄልፕድ የሚለው ሀሳብ ይህንን የርድ ኮንዲሽን ይባላል። አንድ ስንሽ ስናቀላቅለው ማለት ነው። ፍ ሺ ድ አስክድ ብትጠይቅ ኖሮ ምን ያልኩኝ ነው። አይ ኩድ ሃቭ አሁን እዚህ ጋር የግዴታ ውድ ሀብ ብቻ ሳይሆን ከዚህ ቀጥሎ ኩድ ሀብ መጠቀም ትችላላችሁ፣ ሹድ መጠቀም ትችላላችሁ። ግን የምንለውጣቸው የሆነ ድግሪው ይለውጣል ማለት ነው። እሷን ማገዝ እችል ነበር እዚህ ያለ ነው ነው መሆን ይችላል። በተለያየ ቃላት ላይ ካስተዋላችሁ ያኛው እንዳለሆነ አልተለወጠም፣ ግን ቀጥሎ በዚህ በኩል ያለውን ኮድ አልያም ማይት አሊያም ሹድ አሊያም ውድ እነዚህ አራቱን መጠቀም እንችላለን ማለት ነው። ስለዚህ ኢፍ ሺ ድ አስክ አይ ድ ሃ ልፕድ አንዱ ይ ትራድ ይ ማይ ሃ ዋን ብሞኩር ኖሮ ላሸንፍ ይችል ነበረ እያለ ነው ማለት ነው። ስለዚህ በዚህ መልኩ ምን ሆነ ማለት ነው። ይህንን ስትራክቸር ተረዳችሁ። ለምን እንደሆነ መግለጽ የፈለጋችሁት ነገር ሲኖር በዚህ መልኩ እንዴት መግለጽ እንደምችሉ አይተናል። እስኪ በምሳሌ እናንተ በእለት ተእለት ህይወታችሁ አሁን ፕራክቲስ እያደረግን እናንተ እጠይቃችኋለሁ፣ እናንተ ትመልሱ። ያላችሁ ሰው ብደውልላት ኖሮ ምናልባት አሁን አብረን እንሆን ነበር ማለት ብትፈልጉ ምን ትላላችሁ? ሪሌሽንሽፕ ላይ ማለት ነው ምን ትላላችሁ? ወንድ ከሆናችሁ ማለት ነው

አይተናል ማለት ነው። የዛሬው ትምህርት በዚሁ ተጠናቀቀ። ለሚቀጥሉ ደግሞ አዲስ ትምህርት ይዤላችሁ እመጣለሁ። እስከዛው በቸር እንቆይ። ሰላማችሁ ይብዛልኝ።